ያደረገው ነገር ሁሉ እግዚአብሔር አምላክን አመሰግናለሁ። እግዚአብሔር ይባርካቸው። እያንዳንዱን ስጦታችሁን በክብር አስቀምጠዋለሁ። ይሄ አንድ መቶ ሀያ ሺህ ብር ወደ ኢትዮጵያ ብር ሲመነዘር ወደ አንድ ሚሊዮን ይሆናል ተብሎ ስለተነገረኝ አሁን ይሄ ገንዘብ ለእኔ በጣም አስፈላጊ ያደለም እና ኮሚቴዎቹ ይሄንን ገንዘብ በመሰራት ላይ ላለችው ለሆሳዕና ደብረ ገነት ቅድስት ማርያም ቤተክርስቲያን ገቢ የታደጉ